እንጀምራለን የሚያጠነጥነው ደግሞ ኸጥ እንዴት ተደርጎ እንደሚጻፍ ጥ ራሱ ማለት መጻፍ ማለት ነው፣ ወይም አጻጻፍ፣ አቀራረጽ እንደማለት ነው። እና እንዴት የአረበኛ ፊደላቶችን ተርኪብ አድርገን መጻፍ እንችላለን፣ አረፍተ ነገር ስንሰራ እንዴት አድርገን እንመሰረታለን፣ የሚሉትን ፊደላቶች እንዴት ተደርገው ይጠባበቃሉ፣ ይያያዛሉ፣ ይለያያሉ የሚለውን አስመልክቶ የሚያጠነጥን የትምህርት ዘርፍ ነው እና የአረበኛ ቃላቶች ከአረበኛ የትምህርት ፈኖች ውስጥ አንደኛው የሆነውን ኸጥ ወይም ደግሞ ኢምላ የተባለውን የትምህርት አይነት እንጀምራለን እና የአረበኛ ኽጡጦች አንዋውል ኽጡጥ ልአረብያ በርካታ ናቸው። ከነዛም ውስጥ እጅግ በጣም ታዋቂ የሆኑት ስድስት ናቸው። የመጀመሪያው ኸጡን ነስኸ ይባላል። ሪቃም ይባላለ። ሉሲም ይባላለ። ዲዋኒም ይባላለ። ፋሪሲም ይባላለ። ኩፊም ይባላለ። በርካታ የኸጥ አይነቶች አሉ እና ከእነዚህ ውስጥ እኛ የምንመርጠው ና ለመማር ያዘጋጀነው ነው አርዕስት ኸጡን ነስክ ተብሎ ይባላል። ለምን እሱም መረጥ ነው ተብሎ ሲባል ቁርአን፣ ሀዲስ እንዲሁም ዘመናዊ የሆኑ ቴክኖሎጂ፣ ላፕቶፖች፣ ስልኮች፣ ሚዲያዎች፣ ፖስተሮች የመሳሰሉት በአረበኛ አብዛኛው ጊዜ የሚጻፈው በኸጡን ነስክ ነው እና እኛም ደግሞ መጽሐፍ ምን የሚገባን በከጡ እነስኸ ነው። ክጡ ርቃ ብዙ ጊዜ ይጠቀሙታል። የት ላይ ሲባል የኪታብ ከቨሮች ላይ፣ አንዳንድ ማስታወቂያዎች ላይ ምናምን ተሰርቶ እናየዋለን። ሌሎችም ካሊግራፊዎችን ደግሞ እነ ዲዋኔ፣ እነ ቱሉስ፣ እነ ፋሪሲ፣ እነ ኩፊ ደግሞ አንዳንድ ጊዜ የታችሁ ከሆነ ቤት ውስጥ ምናምን የሚለጠፉ መኪና ማስታወቂያዎች ላይ የሚለጠፉ የቁርአን አያቶች፣ ሀዲስ መልእክቶች ምናምን እነሱ እነሱ ላይ ሌሎች የኸጡጥ አይነቶችን ይጠቀማሉ። ከጡን ነስክ ግን ቁርአን የምናነብበት ሐዲስ የምናነብበት ኪታቦች የተዘጋጁበት የሆነው የአጻጻፍ አይነት ስለሆነ እሱ ላይ እናጠነጥናለን። ከነዛም ውስጥ እሱን ስናጠነጥን በመጀመሪያ የምናገኘው አሊፍ የተሰኘው የሁሩፉል ሂጃ ፊደል ነው። ሁሩፉል ሂጃ እንደሚታወቁት 28 ወይም 29 ናቸው ብለው ይላሉ። ምክንያቱም አሊፍን በቁጥር በማስገባት እና ባለማስገባት

ሐረካ ያዘለውን የሆነውን አሊፍ ነው። ታዲያ ይሄ አሊፍ እንዴት ነው የሚጻፈው የሚለውን በተመለከተ እናያለን። በመጀመሪያ አሊፍን ለመስራት ልብ በሉ፣ የፊደል መጀመሪያ ላይ ሆኖ ከመጣ የቃሉ የፊደል መጀመሪያ ላይ ሆኖ የመጣ ከሆነ አሰራራችን እንዴት ይሆናል? ከመስመራችን በላይ ከሚጻፉ ፊደላቶች ውስጥ ነች። ከመስመር በላይ በጣም ከፍ ብለን ነው የምንሰራው። ከመስመር በላይ ከፍ እንላለን። በዚህ መልኩ ቅርጹን እንሰራለን። ልበሉ ከዚች ጋር ስመጣ የሆነች ወፈር ያለች ቅርጽ ነች ከታች ስመጣ አንድ ቁጥር ይመስልና ልክ ወደ መሬቱ ስደርስ ግን ጫር ያለ ነገር ነው እየሰራሁ ያለሁት እንጂ ልክ እንደዚህ እስክሪብቶ ቀጥ ያለ አንድ ቁጥር አይደለም እየሰራሁ ያለሁት እየሰራሁ ያለሁት ምን አይነት ነው ከላይ ጋር ወፈር አድርጌ ከታች አቅጥኜ ነው ከታች ሲቀጥን ልክ እንደ ጩቤ አይነት ቅርጽ ጩቤ ምን አይነት ቅርጽ አለው ሲባል ልክ ይህንን ተከታተሉ እንደዚህ ይመጣና ከዛ ዝች ጋር ይመጣል። ዝች ጋር እየቀጠነ መጥቶ እንደዚህ አይነት ባህር ያለው ማለት ነው። ስለዚህ አሊፍን ስትሰሩ ልክ በእንደዚህ አይነት ቅርጽ ነው የምትሰሩት ማለት ነው። ኸራን ስለዚህ ይህን ካደረጋችሁ በኋላ ሀምዛን ከላይ ትጭናላችሁ። የሀምዛን አሰራር ወደፊት እንማራለን። ምንም ችግር የለውም። ዝች ጋር የሀምዛን ቅርጽ እንሰራለን ማለት ነው። የፊደል መጀመሪያ ላይ ሲሆን አሊፍ የሚኖረው ስትራክቸር ይህንን ይመስላል። ቀጥ ያለ ሆኖ ከዚህ ጋር ጥፍ ያለ ማለት ነው። የፊደል መካከል ላይ ሲሆን እሳ አሊፍ ምን አይነት ቅርጽ ይኖረዋል ተብሎ ሲባል ከቀኝ ካለው ጋር ኢትሳል ያደርጋል። ከዚህ ጋር ካለው ፊደል ጋር ይቀጠላል። እንደገና ደግሞ ይሄ እዚህ ጋር እንደሰራ ነው። አሊፍ አምጥተን አሊፊቷን እንሰራለን። ከዛ ይገናኛሉ ማለት ነው። ከዛ ሀረካ ካለው ሀምዛ ይሆናል ብዬ ነገራችኋለሁኝ። ስለዚህ የሀምዛን ቅርጽ እናስቀምጥበታለን። ምክንያቱም ሀረካ ያለውን ስለሆነ የምንፈልገው ማለት ነው። ስለዚህ የፊደል መካከል ላይ ሆኖ ካገኛችሁት በዚህ ጋር የሆነ ቃል አለ ከዛ አሊፍ ከዛ በኋላ የሆነ ቃል እዚህ ጋር ካለ የምንስለው በእንደዚህ አይነት ቅርጽ ይሆናል ማለት ነው። ግን የፊደል መጀመሪያ፣ ከሱ በፊት ምንም ነገር ሳይኖር ሲቀር የሚኖረው ቅርጽ እንደዚህ አይነት ነው። ከማንም ፊደል ጋር አይቀጠልም ማለት ነው። ይሄስ አሊፍ፣ ይሄ አሊፍ ግን ከበስተቀኝ ካለው ይቀጠላል፣ ከበስተግራ ጋር በፈጽመው አይቀጠልም። መንፎሲል ከሆኑ ቃላቶች ውስጥ ስለሆነች መርሐባ፣ ከዛ አሊፍ አንደኛ አማራጭ የፊደል መጀመሪያ ስትሆን ነው። ሁለተኛ አማራጭ የፊደል መካከል ስትሆን ነው። ሶስተኛ አማራጭ ደግሞ የፊደል መጨረሻ ሆና ሁለት ባህር ይኖራታል፣ መጨረሻ ላይ ሆና ስትቀጠልና መጨረሻ ላይ ሆና ሳትቀጠል። መጨረሻ ከመጣች እንዲሁም ደግሞ ሳትቀጠል የምትመጣ ከሆነ የአሊፍ ቅርጽ ምን አይነት ይሆናል? ልክ እንደዚህ ቀጥ ያለ አሊፍ ይሆናል። ምንም አይነት ሃምዛ አያስፈልጋትም። ምክንያቱም የመጨረሻው ፊደል ሐረካው ምንድነው? ስኩን ነውና ብዙን ጊዜ ምን ይሆናል ማለት ነው፣ በእንደዚህ አይነት ቅርጽ ይሆናል ማለት ነው። ይህንን ቅርጽ የምናስቀምጠው ሀምዛ ያለው የመጨረሻ ፊደል የለም ወይ ብለን አንጠይቅም። ምክንያቱም ሀረካ ያለው ከሆነ የመጨረሻውን ፊደል ለምሳሌ ፈዓለ ብለን ብንል ላሚቷ ፈትሐነች። ልክ እንደዚሁ በሱ ቦታ ላይ አሊፍ ሀረካ ያለው ከሆነ ሀምዛ እንጭንበታለን። በርካታ ጊዜ ግን የፊደል መጨረሻ ሆና ከመጣች ለምሳሌ መጨረሻው አ ቢሆን አ ለምሳሌ አይንን ጽፌ ከዛ በኋላ አ ቢሆን መጨረሻው ይሄ ቢሆን በእንደዚህ አይነት ቅርጽ የምናስቀምጠው ያለምንም ሀምዛ ሀረካ ማለት ነው። ስለዚህ የፊደል መጨረሻ ላይ ሆኖ ሲመጣ እንደዚህ አይነት ቅርጽ ይኖረዋል ለማለት ተፈልጎ ነው። ግን ይሄ ቅርጽ እዚህ ጋር ያለው ተቀጥሎ ነው ያለው፣ እዚህ ጋር ያለው ደግሞ ሳይቀጠል ማለት ነው። በቀኝም በግራም በኩል ምንም ሳትቀጠል ከመጣች ቅርጿ ይሄንን ይመስላል። ስለዚህ ይሄ አንደኛ ቅርጻችን ነው፣ ይሄ ሁለተኛ ቅርጻችን ነው። ይሄ ሶስተኛ ቅርጻችን ነው። አራተኛ ደግሞ ቅርጻችንን እንመልከተው። አራተኛ ቅርጻችን ምንድን ነው? አሊፍ የፊደል መጨረሻ መታ ነገር ግን ሙተሲል ስትሆን የሚኖራት ቅርጽ ምን ይመስላል? ልክ እንደዚህኛው አይነት ቅርጽ ይሆናል። ነገር ግን መጨረሻ ላይ ስትመጣ ሀረካ ናት፣ ዝም ብለን ተናግረናል። ሀረካ ያላት ከሆነ ሀምዛ ትደረጋለች። ስለዚህ ቅርጿ ምን ይሆናል? ከቀኝ ወደ ግራ ትመጣለች፣ ከዛ በኋላ አሊፊቷን እንስላለን ማለት ነው። በዚህ መሰረት አሊፍን በዚህ መልኩ እንረዳለን ማለት ነው። የፊደል መጀመሪያ ስትሆን የፊደል መካከል ስትሆን